እጅግ ተወዳጅ ጨዋታ አዋቂ ፍልቅልቅና እሷ ያለችበት ቦታ ሁሉ በደስታ የሚመላም በሳቅ የሚጥለቀለቅ ከልጅነት እስከ እውቀት በርካታ ታሪኮችን ያሳለፈች የመኳንንት ዘር ሆነች ተወዳጇ ድምፃዊት ኩኩ ሰብስቤ። ከሰሞኑ ደግሞ አነጋጋሪነቷ ከፍ ብሏል። አዲሱን አልበሟን ከመልቀቋ ጋር ተገናኝቶ ከቴዎድሮስ ካሳሁን ቴዲ አፍሮ ጋር የፈጠሩት ጥምረትም አነጋጋሪ አስገራሚም ሆኗል። ከዚሁ ከአዲሱ አልበም መውጣት ጋር በተገናኘ የ40 ሚሊዮን ብር ሽልማት እንደ ተሸለመች እየተነገረ ነው። ይህንን ሽልማትና ስጦታ ማን አበረከተላት? እሷስ እንዴት ያለ ስሜት ተሰማት? በዚህ ዝግጅት እንዳሰሰዋለን። ከዚህ አልፎም ኩኩ ሰብስቤ በልጅነቷ በዚያ በወጣትነት ዘመኗ በርካታ ወጣቶች በቁንጅናዋ ተማርከው በፍቅሯ ጠብስ ላሉላት ጉዳይና ታሪክም እናወጋለን። እነዚህና ያልተነገሩ የኩኩ ሰብስቤ ልዩ ምስጢሮችን ይዘን እናንተ ልንነግራችሁ ወደናል። ሰላም እንደምናላችሁ የተወደዳችሁ የጎራ ስሉ ቤተሰቦች ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያ ነውና ሰብስክራይብ እንድታደርጉን ጠየቅን። ወደ ዝግጅቱ እንሻገር። ጊዜው በ1950ዎቹ አጋማሽ ነበርም። በዚያ ወቅት ታዲያ አንዲት ተወዳጅ ቆንጅየ ልጅ ተወለደች። በወቅቱ ኢለኒ ብለው ቤተሰቦቿ ስም ሰየሙላት። በኋላ እየቆየች ግን ኩኩ እየተባለች በቤቷ ስም መጠራት ጀመረች። ቤተሰቦቿ የመኳንንት ዘር የንጉሱ አገልጋዮችና አገረገዢዎች ነበሩ። በተለይ ደግሞ የአገር ገዥ የነበሩት አባቷ ደጃዝማች ሰብስቤ ሽብሩ በአካባቢው የታወቁና የተፈሩ እንዲሁም የተከበሩ ነበሩም። ከዚህ ቤተሰብ ነበር እንግዲህ ኩኩ የተወለደችው በአዲስ አበባ ከተማ ሰባ ደረጃ አካባቢ ራስ መኮንን እየተባለ በሚጠራው ትምህርት ቤት ውስጥ ለረጅም ዓመታት እንደተማረች ይነገራል። በኋላም አሜሪካን ሚሽን ትምህርት ቤት ውስጥ እንደተማረችም እንዲሁም መረጃዎች ይጠቁማሉ። በ17 ዓመቷ ወደ አሜሪካን ሀገር ተጉዛም ነበረም። በሰዓቱ ዘፈን ዘፍናለሁ ስትል አባቷ ዩኒቨርስቲ ገብተሽ ትምህርትሽን ብትማሪስ እያሉ ይጠይቋት እንደነበር ታወጋለች። እሷ ግን ለመዝፈን የነበራትን ፍላጎት ስታስረዳም እሺ ብለው ከተቀበሏት በኋላ ገና በ20ኛ ዓመት ዕድሜዋ ነበረ የመጀመሪያ አልበሟን ለአድማጮች ማቅረብ የቻለችው አጥቢያ ኮከቧ ድምፃዊትና ለስኬት ያበቃት የሙያ ዲሲፕሊን በሚል ይገልጻታል። እየተባረኩ አለልኝ ሙያን ሙያ ያደረገው አስፈላጊነቱ ወይም ጠቃሚነቱ ብቻ ሳይሆን የሌላውን ፍላጎት፣ ጥቅምና ክብር የሚያስቀድም በመሆኑ ነው። በተለይ በፍቅር፣ በእውቀት በልምድና በስነ ምግባር የታነጸ ሙያ ደግሞ ሙያውን ከማሳደግም አልፎ የተሻለ ህይወት በማምጣት ረገድ የላቀ ድርሻ አለው። በኢትዮጵያ ሙዚቃ ሙያ ውስጥ ስማቸው ከፍ ብሎም ከሚጠቀስ ባለሙያዎች መካከል ድምፃዊት ኩኩ ሰብስቤ አንዷ ናት። አንጋፋው የሙዚቃ ባለሙያ ተስፋ የለማ የኢትዮጵያ ሙዚቃ ታሪክ በሚለው መጽሐፋቸው ስለ ድምፃዊት ኩኩ ሰብስቤ እንዲህ ይላሉ። እንደ አጥቢያ ኮከብ ብቅ ያለችው ኩኩ ሰብስቤም የአዘፋፈን ስልቷ ማራኪናም የብዙሃን አድማጮችን ስሜት የሳበ ስለነበረም ባጭር ጊዜ ወደ ታዋቂነት ዓለም እንድትገባ ረድቷታል። ኩኩ በተለይ ትዝታን ስትጫወት ልዩ ህይወት ትሰጠዋለች። ኩኩ ሳቂታ ቀልድዋቂናም አሉ ከሚባሉ ሴት ድምጻውያን አንዷናት በማለት ይገልጿታል። እውነት ነው ድምጻዊት ኩኩ ሰብስቤ ተጫዋች ቅልድ ዋቂና ቁም ነገረኛም ሴት ናት። እድሜዋን ሙሉም በምትወደው የሙዚቃ ሙያ ውስጥ በየጊዜው ፕሮፌሽናል ነው ልጅ ራሷን እያበለጸገች በሙያዊ ስነ ምግባር ታንጻ በምትወደው ዘርፍ ውስጥ ያሳለፈች ድንቅ የሙዚቃ ባለሙያ ናት። ድምፃዊቷም ለረጅም ዓመታት በእውቀት በፍቅርና በዲሲፕሊን በመታገዝ ስራዎቿን ስለምትሰራቸው እነዚህ ስራዎችም እንደ ወይን እያደር እየጣፈጡ በሕዝብ ዘንድ እጅግ ተወዳጅ ሆነው ዘመን የሚሻገሩ ሆነው ዛሬም ዘልቀዋል። ፍቅርህ በረታብኝ የተሰኘውን የሙዚቃ አልበም በመስራት አንድ ብላይ ጀመረችው ተወዳጇ ድምፃዊት። ደጃዝማች የተሰኘውን ይህንን አልበሟን ሰርታ በማጠናቀቅ ወደ ሕዝብም ለማድረስ ችላለች። በአሁኑ ሰዓት ድምፃዊት ኩኩ ሰብስቤ ከዛሬ በፊት ሰራቻቸው በርካታ ልብሞች በርካታ ነጠላ ዜማዎችናም ከሌሎች ድምፃዎች ጋር በጋራ የሰራቻቸውን ጨምሮ ሙዚቃዎቹም በግጥም ይዘታቸውም የበሰሉም ፍሬም ያላቸው ሲሆኑም በዜማ ረገድም ቢሆን የላቀ ለዛ ያላቸው የማይጠገቡ እንደሆኑም ይነገራል። በእርግጠኝነት ይህ ለዚህ ደግሞ ምክንያቱም ድምፃዊቷም ስራዎቿ ከትናንት ዛሬ የተሻሉ እንዲሆኑም የጸና አቋምና እምነት በመኖሩ ነው። ታላላቅ ገጣሚዎች፣ የዜማ ደራሲያን፣ የሙዚቃ አቀናባሪዎች የተሳተፉበት ደጃዝማች ማች የተሰኘው አዲሱ የድምጻዊት ኩኩ ሰብስቤ አልበሙም ዛሬ እንደ ትናንቱ ሁሌም እንደ ወይን እያደር የሚጣፍጡ በተለያዩ ርዕሰ ጉዳዮች ላይ ትኩረት አድርገው የሰራቻቸው እነዚህ የጥበብ ስራዎቿ ዘመን ዘለቅ ሙዚቃን ለሚወዱና አጣጥመው ለሚያደምጡ አድማጮች ብቻ ሳይሆን በተለያዩ ሀገራዊና ማህበራዊ ጉዳዮች ላይ በድብታ ውስጥ ላለነው ትንሽም ቢሆን ፈታ ልታደርገን ደጃዝማች አልበሟን ይዛም እንዲመታለች እናመሰግናታለን፣ ኩኩን እያሉ በርካቶች በማህበራዊ ሚዲያዎች ላይ ምስጋናቸውን እያቀረቡላት ይገኛሉ። ታዲያ ይህ አልበም እንዲሳካ ዋናውን ድርሻ የተወጣውና በርካታ ግጥምና ዜማዎችንም የሰጣት ቴዎድሮስ ካሳሁን ቴዲያፍሮ በብዙሀን እየተመሰገነ ይገኛል። አሁን አዲሱ አልበም ከመውጣቱ ጋር ተገናኝቶ ኩኩ የ40 ሚሊዮን ብር ስጦታ ተሰጣት ተብሎ በብዙ ማህበራዊ ድረገጾች ላይ እየተዘገበ ይገኛል። በኢትዮጵያ ሙዚቃ ታሪክ በአልበም ሽያጭና በመድረክ ስራ ክፍያዎች የአስር አንጋፋ ቀንቃኞችን ክፍያ በአንድ ቢጨመቅ እንኳን ለርሱ ከሚከፈለው ጋር ቢነጻጸር ፍጹም የተራራቀ እንደሆነ የሚነገርለት ቴዲ አፍሮ ነው። ይህ ሰው ታዲያም አልበም ሰርቶ ካጠናቀቀ በኋላም አሁን ላይ ባለው የሽያጭ ዋጋም እስከ አርባ ሚሊዮን ብር የሚከፈለው አርቲስት እንደሆነ ይነገራል። በመድረክ ትልልቅ ስራዎቹም ውድ ተከፋዩም እሱ እንደሆነም እንዲሁ በርካቶች መሰክራሉ። ታዲያ ቴዲ አፍሮ ከስምንት ሙዚቃዎች በላይ ለኩኩ ሰብስቤ በነጻ በረከተላት። ይህንንም አልበም ለራሱ ተጫውቶት ለገበያ አቅርቦት ቢሆን ኖሮም አከፋፋዮች ያለምንም ቅድመ ሁኔታም ከአርባ ሚሊዮን ብር በላይ እንዲሁም ከተጠየቀው ገንዘብም በላይ ተጫርተው አርተው ለመግዛት እንደሚረባረቡ ግልጽ ነው። ቴዲ አፍሮ ግን ለሚወዳትና ለሚያከብራት አርቲስት ያለአንዳች ክፍያ ይህንን አልበም በነጻ በርክቶላታል። ይሄ በጣም ከደግነት በላይ የሆነ ነገር ነውና፣ ቴዲ አፍሮ እንዲህ አይነት አልበም እንድናደምጥ ስለተጋህ እናመሰግናለን ይሉታል ብዙዎች። ቴዲ ይህንን አልበም በነጻ በማበረከቱ ነው ከ40 ሚሊዮን ብር በላይ የሆነ ገንዘብ ለኩኩ ሰብስቤ በስጦታ አበረከተላት ተብሎ በእንዲህ ያለ መንገድ የተነገረው ከሶስት ዓመታት በፊት ይመስለኛል፣ ይላል የቴዲ አፍሮ ወዳጅ የሆነ አንድ ሰው። ቴዲ አፍሮ ጋብዞኝ አቡጊዳ ስቱዲዮ ሄጄ በነበረበት ወቅት ከሚወጣው አልበሙ ላይ የተለያዩ ሙዚቃዎችን ካደመጠን በኋላም ስለ አንድ የፍቅር ዘፈን በተለየ ሁኔታ አወራኝ። ያ ታዲያ ደስ የሚለው የፍቅር ዘፈንም እንደ መነሻ ሐሳብ የተደረገው በኩኩ ሰብስቤና በቤተሰቦቿ እንደሆነ ማጫውቶ የነበረም፣ እርግጠኛ ባልሆንም ያ ዘፈን አዲሱ አልበም ላይ የሚካተት አይመስለኝም ምክንያቱ እንኳን የግል ግምቴ ስለሆነ ይቆየኝ፣ በማለትም ይገልጻል። በዚያ ጭውውት መሃል ታዲያ የተረዳሁት ቴዲ አፍሮ ለኩኩ ሰብስቤ ትልቅ ክብር እንዳለው ነው። ኩኩ ሰብስቤም እንዲሁ ለቴዲ አፍሮ ልዩ ክብርና ፍቅር ያላት ባለሙያ ነች ሲል ይገልጻል ይህ ሰው። ጋዜጠኛ ናፍቆት ዮሴፍ ቴድሮስ ካሳሁን ቴዲ አፍሮ የነካው ይመርልህ ተብለህ የተፈጠርክ ሰው ስትል ትገልጸዋለች። ምን አይነት ብዕር ነው? ምን አይነት ማሰላሰል ነው ምን አይነት ዘመን መዋጀት ነው የተቸረህ? ግን ብዕርህ አይን ጠፍብህ፣ ጠቢቡ። ኩኩዬም ይህንን አልበም በዚህ ደረጃ በመስራትሽ በሚያምር ድምፅሽም ስላቀረብሽልን እናመሰግንሻለን። ብቻ እንዲሁ ለጆሮአችን ምግብ እንደሆን ሽኑሪ፣ ድንቅ ጥምረት ነው ያየነው ስትል የቴዲንና የኩኩን ስራዎችን አዲሱን አልበም በተገናኘም በእንዲህ ያለ መንገድ ተወዳጇ አቀንቃኝ ኩኩ ሰብስቤ በተለይ በወጣትነትና በልጅነት ዘመኗም በውበቷ እየተማረኩ በፍቅር የሚንበረከኩላት ወጣቶች ብዙ እንደነበሩ ትናገራለች። ኩኩ በወቅቱ አላፊ አግዳሚው አትኩሮ የሚመለከታት አይን ውስጥ የምትገባም ተወዳጅና ፍልቅልቅ ነበረች። አሁንም በእርግጥ ያ ውበቷ አረገፈም። ታዲያም በወቅቱ በርካታ ሰዎች እሷን በማየት ብቻ ፍዘዝ ብለው አፋቸውን ከፍተው ይመለከቷት እንደነበረም በርካቶች ይናገራሉም። እሷም ይህንኑ ትናገራለች። ብዙ ወንዶች እኔን ይመለከቱኝ ይወዱኝም ነበረም። እነዚህን ሁሉ ለመግለጽም ጊዜ ያጥረኛል ትላለች። ኩኩም የሚላክላትን የፍቅር ጥያቄ ሁሉም አስታውሳ አሁን ላይ መናገር እንደማትችል ትናገራለች። ምክንያቱም ብዙ ነበሩና ብዙ ሰዎች እሷን አፍቅረው እንደዚያም የፍቅር ጥያቄዎች ቢልኩላ አላትም። እሷ ደግሞ በተቃራኒው የምትወደው ሰው የምታፈቅረው ሰው እንደነበራትና በወቅቱም እንዲህ ያለ መውደድ ውስጥ ገብታ እንደነበር ትናገራለች። እስከ ማልቀስ ድረስ የሚያደርስ የፍቅር ጊዜ ነበረኝ ስትል ታወጋለች ኩኩም